አሰላሙአለይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ የቲቪ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬም ደግሞ በጣም በሚያምር በሲሊቨር ጄላችሁ መጥቻለሁ። ሙሉ ማለት ነው ሙሉ ፈርሻ። እዚህ ጋር እንደምታዩት ይሄ የረከቦት ስፍራ ነው። እንግዲህ ቪዲዮውን ከመጀመራችሁ በፊት ላይክ አድርጉ፣ እንዲሁም ለሌሎች እንዲደርስ ሼር እያደረጋችሁ ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ። ቤተሰብ ሁሉ ላችሁአለሁ። ይሄ የረከቦት ስፍራ ቁመቱ 75 ሲሆን ስፋቱ ደግሞ አንድ ሜትር ነው ማለት ነው እንደምታዩት ማንኛውንም እንግዲህ ማዘዝ ትችላላችሁ። ኢንሻአላህ ቴሌግራም ቻናሌ ውስጥ ገብታችሁ የምታዩት በሙሉ የማቀርብ ነው መሆነው እንግዲህ ውድ ደንበኞቼ፣ ከመጋረጃ ጋር በማች ነው የሰራ ሁላት እንደምታዩት። ይሄ መጋረጃ ከፋይ ማኪንግ ነው፣ ለመስኮት የተሰራ ነው። እንግዲህ ሁለቱም ለመስኮት የተሰራ ነው። ይሄ ገና ስላልሰነጠቁት ነው። ገበሩን ሰጥቄው፣ ይለያያል። ይሄ እንደተለያየ ነው ያለው ማለት ነው። እናንተም እንግዲህ እዘዙ ውድ ደንበኞቼ እላችኋለሁ አረቢያን መጅልስ የምትፈልጉ ሙሉ የወይባ እቃጭስም ጭስም አቀርብላችኋለሁኝ። ማንኛውንም እንግዲህ አቅርቦታለኝ ማለት ነው። ውዴቱ ቤተሰቦች እዚህ ጋር እንደምታዩት ያው የቦታ ጥበት ስላለ ብዙ አይታይም። ይሄ ደግሞ የምግብ ሱፍራ ነው። ቁመቱ ሁለት ሜትር ሲሆን ስፋቱ ደግሞ አንድ ሜትር ነው ማለት ነው። ሁሉም በአንደኛ ደረጃ የተሰራ ነው። እንግዲህ ጥራቱን የጠበቀ ነው እላችኋለሁኝ። እኔ የምገኘው ኢትዮጵያ ውስጥ ወሎ ኬሚሴ አረፋ የገበያ ማዕከል እገኛለሁ መታችሁ በአካል ማሰራት የምትፈልጉ ማሰራት ትችላላችሁ። እንዲሁም ደግሞ በኦንላይን ማሰራት የምትፈልጉ ማሰራት ትችላላችሁ ማለት ነው። ውድ ደንበኞቼ እንግዲህ ስልክ ቁጥሬ 0931619096 በዚህ ታገኙኛላችሁ። ቀጥታም ደውል ሆነ እንዲሁም ኦንላይን ማለት ነው። እንግዲህ እንደምታዩት ይህ ተካያ ቅያሬ ማሰራት ትችላላችሁ። ይሄ የማለዳ ቦንድር ነው የምጠቀመው። እዚህ ውስጥ እንደምታዩት አንደኛ ተካያ አንደኛ ሁለተኛ ሶስተኛ አለው፣ ደረጃ አለው ማለት ነው። ይሄ ማለዳ በወንድር ነው። እንግዲህ ማለዳ በወንድር ካላችሁ ማንኛውም የሚያውቀው ነው። አንደኛ ደረጃ ነው እንግዲህ እላችኋለሁ። ውድ ደንበኞቼ ይህን ጨርቁ እንዳለ ሆኖ መቀየር ትችላላችሁ ማለት ነው። ውድ ደንበኞቼ እንግዲህ አበረታቱኝ፣ ቻናሉን አሳድጉልኝ እላችኋለሁኝ። የተለያዩ ነገር አቀርብላችኋለሁኝ ያልገባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ እላችኋለሁ ማለት ነው። ለረመዳን የምትፈልጉ አላህ በሰላም እዛ ያድርሰን እና ከወዲሁ ማዘዝ ትችላላችሁ ወረፋ እንዳይሆንባችሁ ማለት ነው። ለሰርግ፣ ለቤተሰብ፣ ካድያ እንዲሁም ደግሞ ለርክብ ማለት ነው የምትፈልጉ እዘዙ እላችኋለሁ እንግዲህ ውድ ደንበኞቼ ዋጋ ዝርዝር እንግዲህ በውስጥ አናግሮኝ ሁላቸውም ስለሚለያዩ ዋጋቸው ማለት ነው። ኢንሻአላህ ደግሞ የተ ዲስካውንት ማወጣላችሁ ነገር ይኖራል እላችኋለሁ። እንግዲህ ውድ ዩቲዩብ ቤተሰቦቼ ለዛሬ አስኩት ቪዲዮ ይሄን ይመስላል። ስለተከታተላችሁ በጣም አመሰግናለሁ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ